ግጥምና ንባብ ታደለ ነጋሽ አረማ ዩኒቨርሲቲ 2017 ዓ ም ቁንድዶ የፈረሶች ገዳም። የምሥራቋ ጮራ ተዝቆ የማያልቅ ታሪክሽ የበዛ ታምቆ የኖረ የቅርስ ጎተራነሽ ለካስ እንደዋዛ። ተቻችሎ የመኖር ባህሉ ሲደንቀኝ ሰላምና ፍቅሩ የግንቡ ሲገርመኝ ከሰው እጅ ሲበላ ጅቡ ሲያስደምመኝ እጅ በፍሚያሲዝ ቁንድዶን አሰማኝ። ዝናህን ሲያወሩ በሩቅ ሰማሁና በቲቪ መስኮቱ ተመለከትኩና አንተኑ ለማየት ልቤ ከጀለና አይኔ ተራበና በሀሳብ ተጓዝኩኝ መች ሜዳ ሆንክና እስክመጣ ድረስ እስኪያዩ አይኖቼ ይቅደም ሰላምታዬ አልቀርም ጓጉች ፈረስ አንተን መርጦ ፈረስ አንተን ወዶ ከተራራ አየር በጣሙን ተላምዶ ጉርሱ ማናት ያለህ ከከተማው ማዶ አንተ የፈረስ ገዳም እንዴ ነህ ቁንድዶ?